አላህም እንደዚህ አይነት ነገር ውስጥ አይክተተኝ ማለት ነው ያኔ አስተሳሰብሽ ጭቃ የሆነ አስተሳሰብ ነው ያለሽ እንዴ ቀስ ብለሽ ወይ እንዲያዞርልሽ አታርግም አታደርግም እንዴ ልጁ ቆይ ወንድምሽ ነው ወይስ ምንድን እንዳውል እዛ ቁጭ ብሎ ሰምቶ ለቤተሰብ ተላላኪ ነው ሰምቶ እንዲሄድ ነው እንዴ እንዲህ ዝም ያደረጋችሁት የአንቺ ጓደኛ ነው የሱ ጓደኛ ነው አይነ ነገር በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም። ስለዚህ ሱመያ ምንድን ነው ያለች? አትፈልገኝ፣ ብትፈልገኝም አታገኘኝም። አሁን ባለ ዘላለም እኔ እናንተ አብረን አንመለስም፣ እንዳትከተተኝ ብላለች ሱመያ እንግዲህ ማለት ነው። ሶመያ ሰይድ ምንድን ነው ያለው ሶመያ ቤቱን በአዩ ስም ከማድረግ በፊት ነይና ካርታውን በስምሽ ይደረግ። እኔ ነገ ጠዋት አንድ ነገር ብሆን እንኳን ራሱ እዚህ መተሽ ከሰው ጋር እንዳትጣዬ፣ እሷን ከአንቺ ጋር እንዳትጣላ፣ በአንቺ ስም ካልሆነ መካፈል ትችላለች ይሄ አስር ዓመት የደፋሽበት ያንቺ ነው ብሎ ነበር። እና ስለዚህ መተሽ ንብረትሽን በስምሻ ድርጌካ እንግዲህ ሱመያ ዛሬ ብቅ ብላለች ማለት ነው። ሱመያ ብቅ ብላ ምንድን ነው ያለችው? እኔ ሰይሉ አንተ ብቻ ደህና ሁን የልጆች አባት ብቻ ደህና ይሁን እንጂ ሌላ ምንም ነገር አልፈልግም። ቤቱንም ቢሆን አልፈልግም፣ እንደፈለግክ አድርገው። እኔ እዛ መጥቼ ካዩ በረኪና ጋራ እንድንመለከት ጉዳይ የለም። እሷ ያለችበት ቦታ መታየትም ሆነ መገኘት አልፈ ሁለት ሳምንት ወይም አንዱ ሳምንት ቀራሃል፣ ትሞታለህ ያለች ጀግና። እኔንስ እዛ ከሄድኩ በኋላ የሆነ ነገር ብታረገኝስ ብላለች ማለት ነው። አዎ አዎ አዎ፣ እንዴ የማይጠረጠር ጥርጥር የሌለው ነገር ነው። እና ስለዚህ ምንድን ነው ማድረግ ያለብህ አቶ ሰይድ ማለት ነው። የለፋችሁበት ብር ነው። ፈጣሪም ደግሞ አንተን ይወቅስሃል ማለት ነው። እውነት፣ ይሄ ፈጣሪ ራሱ አንተን አይፋታህም ማለት ነው። እውነት። ስለዚህ ምንድን ነው ማድረግ ያለብህ? ይሄን ቤት በልጆቿ በልጆችህ ስም ማለት ነው። ስለዚህ ለአዩም አይገባትም ማለት ነው። ከየት ያመጣችሁ፣ የት የለፋችሁበት፣ የት ያገኘችሁ? ትናንትና ግታህ ነው እንደ ዛሬ ባለቤት የምትሆኑ ስለዚህ ይሄ የአዩ ውጤት ነገር የተከራከራችሁበት የሁለታችሁ ውጤት እስከሆነ ድረስ ይሄ ውጤት ደግሞ ምንድን ነው የሚሆነው? ለልጆቻችሁ። ለአንተም አይደለም፣ ለሱመያም አይደለም። ሱመያም አትኖርበትም፣ አንተም አትኖርበትም። ግን ለማን ሆነው? ለልጆቻችሁ። ሁለታችሁ ተስማምታችሁ ካርታውን በልጆቻችሁ አድርጋችሁ ለልጆቻችሁ ሲያድጉ ይሆናችኋል ማለት ነውና እንግዲህ አንተ ያልከው ምንድን ነው ዛሬ ወይም በቪዲዮ ወይም በውስጥ መልስ ካልሰጠሽኝ በእሷ ስም ነገ ይዞርና ቤቱ እናሳያቸዋለን ብለህ ነበረ እና እኔ አይመስለኝም ወደ ሱመያ የምታዞረው ከሆነ እውነትም ሰይድ ጤነኛ አይደለም የሆነ ነገር ተደርጓል ብዬ ነው የማስበው ምክንያቱም ይሄ ቤት የአንተና ሱመያ የለፋችሁበት የስደት ማስታወሻችሁ ነው። ስለዚህ አንተም እንደተናገርኩ አስር አመት ሙሉ እሷ ከኔጋ ለፍታ ያገኘችው ነው። አንቺም እንደዛ ለፍተሽ ይገዛልሻል እንዳልካት በዚህ ውሳኔ ጠንክረፍ። ስትፈልግ ትሂድ፣ ስትፈልግ ትቀመጥ። እንደዛ አድርገህ ወስነ፣ ቤቱን በሱመያም ስም ሳይሆን በልጆች ስም አድርገህ ልጆች ሲያድጉ ትሰጧቸዋላችሁ ብዬ ነው አስበውና ግን ለዚህ ይችላል። አዩ በረኪና በፍጹም አይገባትም ማለት ነው። አዩ በረኪና ምን ስለሆነች ነው ቤት የሚገባት? ምን ስለሆነች ነው ቤት የሚገባት ነው ጥያቄ ማለት ነው። ምን ስለሆነች ኬት ነው የመታየው? መቼ የሰራችሁት? ንፋሱ እንትን አለኝ ማለት ነው። ቪዲዮ መስራት አልቻልኩም። ንፋሱና ለማንኛውም አዩ በረኪና ቤቱ አይገባትም። ላዩ በረኪና ነው ምለው። አዩ በረኪና እንግዲህ ቤት ይገባኛል፣ ሰይዶ ቤት ካልሰጠኸኝ እኔ ካልተዳረ መኖር አልችልም ብላለች። እሱ ደግሞ እንግዲህ የለም፣ አስር ዓመት ሙሉ የለፋችበት ነው። ስለዚህ ይሄ የእሷ ነው ብሎ መልስ ከሰጣት በኋላ መጨረሻ ላይ ምናለ በቃኔ በስሜ የሆነ ነገር ያስፈልገኛል፣ በአዩ ስም የሆነ ነገር ያስፈልገኛል ስትለው፣ ከዛ መጨረሻ ምናለ ሱመያ እንግዲህ በቪዲዮ ሆነ በውስጥ መስመር አናግሪኝ፣ ነገ መተሽ ካርታውን በስምሽ ካላዞርሽ፣ ያው ነገ ለአዩ አዞርላታለሁ አለ ማለት ነው እና ይሄ ውሳኔ ጥሩ አይደለም ማለት ነው። አትልፈስፈስ እንደ ወንድ ወንድ ወንድ ወንድ ሁን ማለት ነው። እንደ ወንድ ወንድ ሁሉንም እኩል አድርጎ ነው እንትን የሚለው እና ይቺ እዛ ቄጧን ስታለፋ ቁጭ ብላ ሀገሯ ላይ፣ ይቺ ደግሞ በዛ በበረሃ መከራዋን አይታ ከልጆች ጋራ ያፈራችውን ገንዘብ እውነት ለአዩ በረኪና የምትፈርምላት ወይም ለእሷ የምትሰጣት ከሆነ ካርታ እና ብላ በጤና አይደለም የሆነ ነገር አድርገሻለች ብዬ ነው ማስቡ ማለት ነው። እንደዛ ነው የምላችሁ። ስለዚህ ዛሬ እንደዚህ አድርጌ ነው የምቀርጽላችሁ ማለት ነው። በነገራችን ላይ ማናት ሱመያ የምትሰጣቸው ሀሳቦች በጣም በጣም አሪፍ ሀሳቦች ናቸው እና እኔ እንተ ብቻ ኖርልኝ እንጂ የራሷ ጉዳይ ሳትገልህ ፈርምላት አለች ማለት ነው። እና በጣም ነው የምትገርመው እንዴ! በጣም ትገርማለች። ቻዩ የምትባል የምትፈልገው የሱመያ የሆነ ነገር ሁሉ ተምሪ ነው እምላቸው አታ። ልጆቿን ራሱ ትወስዳቸዋለች። ሱመያን ብታገኛት ልጆቿን ራሱ ነቅጣ እንደምትወስዳት እንደምትወስድባት፣ እርግጠኛ ነኝ። ስለዚህ ሱመያ ልጆችሽን ጠብቂ፣ ራስሽን ጠብቂ፣ ያለሽበትን ሀገርና ያለሽበትን ቦታ አትናገሪ። የእውነት እኔ እንደውም ታረቁ ከሱ ጋራ ሰላም ኖርሽ ምናምን ብዬ ነበረና፣ አይ አሁን ግን ተውኩ ማለት ነው። ምክንያቱም ሰያው ራሱ ጤነኛ አይደለም የሚያወራው ማለት ነውና ስለዚህ ነገ ጠዋት ደግሞ የሆነ ነገር እንዳታረግሽ ማለት ነው። ያው እሱን ተከትላ መምጣት አይቀርም። ምክንያቱም እሷ ሁልጊዜ ከእሱ ከቄጥ ከቄጥ ነው የምትሄደው፣ የት ወጣ የት ገባ ብላ ስለሆነ የምትቆጣጠረ አንችንም የሆነ ነገር እንዳታደርግሽ ብዬ ነው እና ስለዚህ መያ ራስሽን ጠብቄ ማለት ነው። ግን እኔ አልፈልግም ሳይሆን ማለት ያለብሽ ቤቱ የኔም ያንተም አይደለም የልጆቻችን ነው። በልጆቻችን ስም ይደረግልን ነው ማለት ያለብሽ። እንደዛ ነው። ስለዚህ ኮመንት ላይ ራሱ አንዳንድ ሰው ይጽፈውልሻል። ያንን ኮመንት አንብበሽ ሀሳብሽም ትቀይር ያለሽ ብዬ አስባለሁ። ምክንያቱም በሰው ሀገር የለፋሽበት ነው። በሰው ሀገር መከራሽን ያየሽበት ነው። የስደት ማስታወሻሽ ነው። ስለዚህ የስደት ማስታወሻሽ ከሆነ ደግሞ ያን ነገር ደግሞ ለልጆችሽ ነው የሚሆነው ስለዚህ ለልጆችሽ እስከሆነ ድረስ አዩ በረኪና አታገኘውም ማለት ነው። በልጆችሽ ስም አድርገሽ ልጆች ሲያድጉልሽ ለእነሱ ይሆናል ማለት ነው። አዩ በረኪና እንደሆነች የአንቺ የሆነን ነገር ሁሉ መቀማት ነው የምትፈልገው። የሚገርምሽ ነገር ብታገኝሽ ልብስሽን አውልቃ ራሱ ተወስደዋለች እና ተጠንቀቂ ተጠንቀቂ ነው ምልሽ እና ሌላው ሰይድ ከእንደዚህ አይነት ውሳኔ የምትወጣ ጥሩ ነው ማለት ነው። ምክንያቱም ይሄ የሱመያ ነው የሱመያ ነው ነው ማለት ያለብን። አይመለከትሽም የሆነ የሆነ ኮስተር ያለ ውሳኔ ወስን ማለት ነው። የሆነ መንፈስፈስ ምንድን ነው? ወንዶች በነገራችን ላይ እንደዚህ ሲልፈሰፈሱ የሆነ ነገር እየነካቸው ነገር ይኖራል ማለት ነው እና ማስመርመር ይኖርባቸዋል ሰይድን ማለት ነው። ልጅቷ ያለ ነገር አንዴ ትሞታለህ፣ አንዴ ብቻህን ትቀራለህ፣ አንዴ ብቻዬን እቀራለሁ፣ በዛ ሰዓት ገንዘብ የለኝም አንተ ስትሞት ምናምን ትላለች ነው አላቅ ምን ነው በጣም ቋይ ትቀልባለች። አላቅ እውነት እውነት ነው ያስብላልም ደግሞ ቤተሰቦቼ እኔ የምለው አዩን፣ እንግዲህ ማን ነው ሱማያ፣ አዩን አላልኩም ከእንግዲህ በኋላ በረኪና ነው ስሟ ብላለች። በረኪና ነው የምንላት ምክንያቱም በረኪና ጋን ስለሆነች ማለት ነው። እና አያንቱና በረኪና ነው ስሟ ብላለች እና አያንቱ ነው ስሟ። ከእንግዲህ በኋላ በረኪና ነው ስሟ። ስለዚህ ያው በዚህ እንቀጥላለን ማለት ነው እኛ አቶ በረኪና እንግዲህ የሱመያን ቤት ካልወረስኩ ብላለች። እኔ ግን እቃወማለሁ። የሱመያ ቤት ለልጆቿ በልጆቿ ስም ይቀመጥ ነው የምለው። እንግዲህ ዩቱበሮች ደግሞ እንደዛ እያላቸው ኮመንታተሮች፣ ምናምን እዛ ኮመንት ላይ ጻፉላት ማለት ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ላይክ ሸር እያረጋችሁ አበረታቱን። ሱመያንም አበረታቷት። እድሜ ለማዳም ቅመሞች ሰርቻ አገኘዋለሁ ያለችው ጀግኒት ጀግኒት ማለት ነው። ሀብት ንብረት አትፈልግም ይቺ አያንቱ ዝብዝፍ ቄጧን እያለፋች ሰው የበሰራውን ነገር ለመብላት ትሮጣል። ባፈር ቤ ያንችስ እንዲያው በምን ቀን ነው ከዚች ጋር ያገናኘህ? ሳያው ቱ ይብላኝ ላንተ።